አዲስ አበባን መቆርቆር ተከትሎ የከተማዋ የህዝብ ዕድገት የኢኮኖሚ እንቅስቃሴና የከተማዋ የቆዳ ስፋት እየጨመረ መምጣትና በከተማዋ ግብር ለማስገባት ከተለያዩ አካባቢዎች የሚመጡ አስተዳዳሪዎች ቁጥር በዛ እነዚህን እንቅስቃሴዎች በአግባቡ ለማስተናገድ ዘመናዊ የከተማ አስተዳደር መመስረት በማስፈለጉ ማዘጋጃ ቤት እንደተመሰረተ መረጃዎች ያሳያሉ የአዲስ አበባ ከተማ ማዘጋጃ ቤት በሂደትም የአገልግሎት አድማሱን እያሰፋና ከጊዜ ወደ ጊዜ እያሳደገ በመምጣቱ በአሁኑ ወቅት ለከተማዋ ነዋሪ የሚያስፈልጉ የተለያዩ ማኅበራዊና ኢኮኖሚ አገልግሎቶችን በስፋት በመስጠት ላይ ይገኛል። የአንድ ከተማ ዋነኛ ከህዝቡ ጋር የሚገናኝበት አገልግሎቶች ማዘጋጃ ቤታዊ አገልግሎቶች ናቸው። ይሄ ከእያንዳንዳችን የዕለት ተዕለት ኑሯችን ከህይወት እንቅስቃሴያችን ጋር እየተገናኙ ናቸው። እነዚህ አገልግሎቶች ደግሞ በዋነኛነት ማዘጋጃ ቤታዊ አገልግሎቶች የሚባሉት በተለይም ከደረቅ ቆሻሻ ማስወገድ ጋር ተያይዞ ይሄ ቆሻሻ አካባቢን ሳይበክል ለሰው ልጆች ጤና አደጋ ሳይፈጥር መወገድ የሚችልበትን ስርዓት መዘርጋት እና ከተማችን ውብ ጽዱና ለነዋሪዎች ምቹ እንድትሆን የማድረግ ስራ ነው። ሰዎች በከተማ ውስጥ የሚኖሩበት ጊዜ ደህንነታቸው ተጠብቆ ለአደጋ ሳይጋለጡ መኖር እንዲችሉ የሰው ልጆችን ደህንነት የማረጋገጥ ስራ መስራት ያስፈልጋል። ከዚህ አንጻር የእሳትና አደጋ ስጋት አመራር ኮሚሽን የሚሰራቸው አደጋ ተጋላጭነትን መቀነስና አደጋ ከደረሰም በኋላ በሰውና በንብረት ላይ ከፍተኛ ጉዳት ሳይደርስ መከላከል መቻል ነው። ሶስተኛው እንግዲህ ከእያንዳንዳችን የከተማ ነዋሪዎች ጋር ህይወት ጋር የሚያያዘው የሲቪል ምዝገባና የነዋሪዎች አገልግሎት ነው። የከተማ ነዋሪነትን ደህንነትና እንቅስቃሴን ከማሳለጥ አንጻር የመብራት አገልግሎትና ከዛ ደግሞ የመንገድ መብራት አገልግሎት ያስፈልጋል። እነዚህ ናቸው እንግዲህ አጠቃላይ ማዘጋጃ ቤት አገልግሎቶች የሚባሉ የአዲስ አበባ ስራ አስኪያጅ ጽፈት ቤት ማዘጋጃ ቤቱ አገልግሎት የሚሰጡ አራት ተጠሪ ተቋማትን በስሩ ይዞ የማስተባበር አቀናጅቶ የመምራትና አገልግሎትን የማዘመን ስራ በኃላፊነት እያከናወነ ይገኛል። ለዚህ ተጠሪ የሆኑ አካውንት ተብሎ ሆኖ ይስሩ እንጂ ሌሎችም ተቋማት በአንድም በሌላም መንገድ ከነዚህ ተቋማት ጋር ተቀናጅቶ ስለሚሰሩ እኛ ለእኛ ተጠሪ የሆኑ ተቋማትን ብቻ ሳይሆን በደንብ ስትሬች አድርገን ከሌሎችም ተቋማት ጋር ልክ ለእኛ ተጠሪ ተቋም እንደሆነ አድርገን በጋራ የምንሰላበት ፕላትፎርም ነው። የስራ አስኪያ ጽህፈት ቤት ተጠሪ ተቋም ከሆኑት መካከል የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ የሚገኝ ሲሆን ተቋሙ የአገልግሎት አሰጣጡን በቴክኖሎጂ እንዲታገዝ በማድረግና በርካታ የለውጥ አሰራሮችን ተግባራዊ ማድረግ ችሏል። የከተማ አገልግሎት ፒላር ተደርጎ የሚወሰደው የፊዚግ ምዝገባና የነዋሪዎች አገልግሎት ነው። እንግዲህ ሁላችንም የከተማ ነዋሪዎች የትኛውም ተቋም አገልግሎት ፈልገን ስንሄድ መታወቂያ እንጠየቃለን። ያ መታወቂያ እንዲህ አስቀድሞ በነበሩ ስርዓታት ለብዙ አቢዞች የተጋለጠበት ተገልጋዮች የሚንግሏሉበት ያልተገቡ ኢሌጋል ተግባራትም ጭምር የሚፈጸሙበት ነው። አንድ ሰው ሁለት ሶስት አይደንቲቲ የሚኖርበት ስም እየቀያየረ ፎቶ ያሆነ ሰውየው ያሆነ በተለያየ ቦታ ላይ ህገወጥ ተግባራት የሚፈጸሙበት አይነት ሁኔታ ነበር። በተቋም የሚሰጡ አገልግሎቶችም እንደዚህ በተመሳሳይ መልኩ ያላገባ ማስረጃ አምጣ ሲባል ያልተገባ ጥቅም በመውሰድ መስጠት የሞት ምስክር ወረቀትን፣ ውክልናን፣ ሌሎችንም ፓስፖርት፣ የልደት ምስክር ወረቀት፣ የጋብቻ ምስክር ወረቀት ባልተገባ ሁኔታ የሚሰጥበት ነበረ። ይህን ማሻሻል እንዲቻል ወደ ዲጂታል ሰርቪስ ማስገባት ችለናል። አንድ ሰው አንድ አይደንቲቲ ብቻ እንዲኖረው ማድረግ የሚያስችል የባዮሜትሪክ ዳታ ይወሰዳል። የአንድ ሰው ግለሰብ ወይም ደግሞ የአንድ ሰው ፋይል በዲጂታል መረጃ እንዲደራጅ ተደርጓል። ከዛም ባለፈ ይህን የመታወቂያ አገልግሎትና የሲቪል ምዝገባ አገልግሎት ይዘው ሌሎች ተቋማት ላይ አገልግሎት ለማግኘት የሚሄዱበት ጊዜ እነዚህ የሚሰጡ መረጃዎች ተአማኒ እንዲሆኑ የማድረግ ስራ እየተሰራ ነው ያለ ሶ ለምሳሌ አንድ ሰው ፓስፖርት ለማውጣት ቢሄድ የልደት ምስክር ወረቀት ይዞ ኢሚግሬሽንና ዜግነት አገልግሎት ይሄዳል። ሲሄድ የተሰጠው መታወቂያና የልደት ሰርተፍኬት ትክክለኛነቱን ማረጋገጥ የሚያስችል ምንም ስርዓት አልነበረ። አሁን ኢሚግሬሽንና ዜግነት አገልግሎት ይህን ሰርቪስ ከሲቪል ምዝገባና ነዋሪዎች አገልግሎት አክሰስ ማድረግ የሚችልበት ሁኔታ ተፈጥሯል። መሬት ጋር ብንሄድ ተመሳሳይ ነው። አንድ ሰው ማንነቱን ደብቆ በሌላ ማንነት መሬት ሊገዛ ይችላል። የተጭበረበሩ መረጃዎችን ሊያወጣ ይችላል። ያገባ ያላገባ መረጃዎችን ሊያወጣ ይችላል። ይሄን ማድረግ እንዳይችል ይህን ሰርቪስ የመሬት አገልግሎትም አክሰስ እንዲያደርገው ማድረግ ተችሏል። መንጃ ፈቃድም ጋር ወደፊት ኢንቴግሬት ለማድረግ ጥረት እያደረገ ነው ያለው። ከፍርድ ቤቶች ጋር ኢንቴግሬት አድርገናል። ፍርድ ቤት የሚሰጡ ውሳኔዎች ማንነት ላይ የተመሰረተ ስለሆኑ በኋላም ሌጋል ኢምፕሊኬሽን ያላቸው ከመሆኑ ጋርታ ማንነትን ከማረጋገጥ አንጻር ከዚህ ሰርቪስ ጋር የተያያዘበት አይነት ሁኔታ ነው ያለው። ወደፊት እየታሰበ ያለው እንግዲህ ሁሉንም አገልግሎቶች ከዚህ ጋር ማያያዝ ያስፈልጋል የሚል ነው። ሌላው ማዘጋጃ ቤታዊ አገልግሎት ከሚሰጡ ተቋማት ውስጥ ማሻሻያዎችን ያካሄደው እሳትና አደጋ ስጋት አመራር ኮሚሽን ነው። ተቋሙ በሰው ሕይወትና በንብረት ላይ የሚደርሱ አደጋዎችን የመጠበቅ ኃላፊነት የተጣለበት ተቋም ሲሆን ከከተማዋ ገጽታ አንጻር በእውቀትና በቴክኖሎጂ የታገዘ አገልግሎት ለመስጠት የሚያስችለውን አሰራር ተግባራዊ በማድረግ ለውጥ ማምጣት ችሏል። ሄሎ፣ ጤና ይስጥልኝ፣ እሳት አደጋ አምቡላንስ አገልግሎት። አቤት፣ ጤና ይስጥልኝ። ምን አሉ? መለርዳውት ሌላው ሜጀር አድርገን የምንወስደው አሁን በቅርብ የተቋቋመው የመብራት አገልግሎት ባለስልጣን መስሪያ ቤታችን ወደ ስራ ማስገባት ነው። ሰኔ ነው በአዋጅ የተቋቋመው። ባለፉት ሁለት ሶስት ወራት ጊዜ ውስጥ ተቋሙን ማደራጀት፣ በእግሩ እንዲቆምና ከተማችን የተሻለ ብርሃናማ እንድትሆን የማድረግ ስራ መስራት የሚያስችል ትም ዝግጅት ሰርተናል። አሁን በቅርብ በከተማችን ውስጥ የትኛውም ኮርነር ላይ ብትንቀሳቀሱ ጠፍቶ የነበሩ አገልግሎት የማይሰጡ መብራቶች በሙሉ እንዲበሩ የማድረግ ተበላሽቶ የነበሩ እንዲጠገኑ የማድረግ ተጨማሪ የሚያስፈልጋቸው ቦታዎችን ደግሞ የመለየትና የመስራት እና እነዛን ባግሎት የማስገባት ስራ መስራታችን ምክንያት የከተማችንን ገጽታ በከፍተኛ ሁኔታ ቀይረናል። ይሄ እኛ አንድ ጊዜ ብቻ ሰርተን የምንተወው ሳይሆን በየጊዜው ህግ እያስገባን ህዝቡም ካልቸር እንዲያደርገው ማድረግ የሚያስችል የግንዛቤ ማስጨበጥ ስራ እየሰራን የከተማችንን ገጽታ መቀየር መቻል አለብን። ይህን ስንል በኮሪደር ልማት የሰራነው ስራ ዓለም በሙሉ ወደ እኛ እንዲያይ ማድረግ ችለናል። የዛሬ ስድስት ወር አዲስ አበባን የሚያውቃት ሰው እስኪጠፋበት ድረስ ከተማችንን ቀይረናል። ይህ ግን የተሟላ እንዲሆን ከማድረግ አንጻር ቅድም ያነሷቸውን ጉዳዮች ቆሻሻን ከማስወገድ አንጻር፣ የከተማ ስታንዳርድን ከማስጠበቅ አንጻር፣ የከተማችንን ብርሃናማነት መጨመር የሚያስችል የመንገድ መብራት ስራ መስራት ከቻል ልማቱ አንድ ቦታ ብቻ የሰራነው ብቻ ሳይሆን ሲቲ ዋይድ ሆኖ እየሰፋ ሄዱ ከተማችን እንደ ስሙ አዲስና ውብ እንድትሆን ማድረግ የምንችልበትን እድል እየፈጠርን ያለ ነው። ስለዚህ ማዘጋጃ ቤቱ አገልግሎት የሚሰጡ ተቋማት የአገልግሎት አሰጣጣቸውን በቴክኖሎጂ እንዲታገዝ በማድረግና አገልግሎት አሰጣጡ በስታንዳርዱ መሰረት ስለመፈጸማቸው የስራ አስኪያጅ ጽሕፈት ቤት ክትትልና ድጋፍ ማድረግ ዋነኛ ተግባሩ ነው። በተጠሪ ተቋማት መካከል ያለውን ቅንጅታዊ አሰራር በማጠናከር በህብረተሰቡ የሚነሱ ችግሮችን መፍታትና የአገልግሎት አሰጣጡን እንዲሻሻል በማድረግ እንዲሁም የአገልግሎት አሰጣጡን በቴክኖሎጂ እንዲታገዝ በማድረግ ፈጣን ቀልጣፋና ውጤታማ አገልግሎትም መስጠት ተችሏል። የከተማ አገልግሎት ለሕዝብ ነው የሚሰጠው። እኔ የአገልግሎት ተቋም ሲቀመጥ አንተ አገልግሎት ፈላጊ የሆነ ስትመጣ አገልግሎት የሚፈልገውም ሰው የሚጠበቅበትን ግዴታ ማወቅ አለበት። እኔም ደግሞ ኃላፊነትን በአግባቡ መወጣት አለበት። ቲፒካል ለምሳሌ ስለደረቅ ቆሻሻ ስናወራ እኔ አንተ ተጠይፈን ከቤታችን አውጥተን የምንጥለው ቆሻሻ ነው አይደለ? ከተማውን የሚያቆሸው መንገዳችንን፣ ሰፈራችንን የሚያቆሸው፣ መጀመሪያ እያንዳንዱ ሰው ኃላፊነት መውሰድ መቻል አለበት። እኔ ነኝ ለከተማዊ ጽዳት መጓደል ለከተማዊ መቆሸሽ ኃላፊነት መስዶ ነኝ ብሎ ሁሉም እየራሱን መወጣት መቻል አለበት። ሲቪል ምዝገባም እንደዚሁ ነው። ህዝቡ አገልግሎት ፈልጎ ነው የሚመጣ። አገልግሎት ፈልጎ የሚመጣ ሰው አንዱ ለአገልግሎት የሚያስፈልገውን ነገር በሙሉ አሟልቶ መምጣቱን ማረጋገጥ ያስፈልጋል። ከዛም ባለፈ አገልግሎት ማግኘት የሁሉም ዜጋ መብት ነው። እ አገልግሎትን በገንዘብ ከመግዛት መቆጠብ ያስፈልጋል። በጋራ መስራት ያስፈልጋል። ያንን ማድረግ ከቻለ አዲስ አበባችን በዓለም አቀፍ ደረጃ ተወዳዳሪ የሆነች ትልቅ የአፍሪካ ከተማ መሆን እንደምችል የጀመርነው መንገድም ያመላክተናል።